መሰንበቻን እያዳመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። የባህር በር ጉዳይ በልዩነት አሁን ለማንሳት እንወዳለን። ኢትዮጵያ ለቀይ ባህር በእጅጉ የቀረበች በታሪክም የራሷ ባህር በር የነበራት ሀገር ብትሆንም በተፈጸሙ ታሪ ክስተቶች አሁን ላይ የቤተ መልካች ሆናለች። ነገር ግን በዚህ ትውልድ ውስጥ የባህር በር ጉዳይ እየተነሳ አጀንዳ ሆኖ በዛ ኢትዮጵያ ያላትን ታሪካዊ መብትና አጠቃላይ ከ ህግም ከዓለም አቀፍ ግጋት ጋርም በተገናኘ መንገድ የባህር በር ተጠቃሚ የምትሆንባቸው እድሎችና አማራጮች እንዲኖሩ እየተሰራ ነው የሚገኘው። በጥበብ ረገድ ደግሞ ባለፉት ጥቂት ዓመታት ውስጥ ለተመልካች ቀርበው ብዙ መነጋገሪያ ከነበሩ የጥበብ ስራዎች መካከል አንዱ የባህር በር የተሰኘው እንዲሁ በጥላሁን ጉግሳ አማካኝነት የተሰራው ፊልም ይጠቀሳል። ይህ ፊልም ከዓመታት በፊት ተሰርቶ ብዙም ለተመልካች ሳይደርስ በአጭር ጊዜ ከሲኒማ ኢንዱስትሪ ወርዶ ነበረ። አሁን ከዓመታት በኋላ ይሄ ፊልም ስላለበት ሁኔታና ስላነሳው ጉዳይ ብንጠይቀው ጥሩ ነው በሚል ጥላሁን ጉግሳን አግኝተነዋል። መስመር ላይ ይገኛል። ሰላም ጥልሽ እንደምን አለ? እግዚአብሔር ይመስገን እንዴት ናችሁ? ደህና ናችሁ ወይ? አለን ይመስገን። እንደ ሁልጊዜው ለቀና ትብብር፣ ለቀና ምላሽህ በአድማጮች ስም አመሰግናለሁኝ እኔም አመሰግናለሁ። እንግዲህ ስለ ባሕር በር ጉዳይ ያነሳን ይሄ ጉዳይ ሲነሳ ያንተን ፊልም መዘንጋት አይገባም። በተለይ ደግሞ ጥበብ ላይ፣ መዝናኛ ስራዎች ላይ የሚሰራ ሰው እና እሱን ልመለስበትና እንደው የባሕር በር ጉዳይ በዚህ ትውልድ አጀንዳ መሆን እየቻለ ነው የሚገኘው። እንደ አንድ ኢትዮጵያዊ እንደ አንድ የጥበብ ሰው ይሄ ጉዳይ መነሳቱ እንዴት ያለ ስሜት እንዲሰማ አድርጎ ይሆን ጥላሁን? እንግዲህ ያው በታሪክ አጋጣሚ አንዳንድ ነገሮች አንዳንዴ ቀደም ብለው ይነሳሉ፣ የነበሩት ሁኔታዎችና አካሄዶች የማይፈቅዱ ይሆናሉ። አንዳንድ ጊዜ ደግሞ የትውልዱ ጥያቄ የሆኑና የሀገር አጀንዳ ሆነው ይቀርባሉ። ስለዚህ አሁን የባሕር በር ጉዳይ ለኢትዮጵያ ለዚህ የዚህ ትውልድ አጀንዳ መሆኑ በጣም ትክክልና አስፈላጊ ወቅታዊም ነው ብዬ አምናለሁ። አስባለሁ ደግሞ ይህንን ወቅታዊ የሆነ የሀገራችንን ጉዳይ አጀንዳውን በዚህ ትውልድ መሐልም ተገኝቼ አጀንዳውን አብሬ ለማራመድ እድሉ ከእግዚአብሔር ስለተሰጠኝ እጅግ አድርጌ እግዚአብሔርን አመሰግናለሁ። በጣም ደስ የሚል ነገር ነው። በእውነት በጥበብ ስራዎች በተለይ ደግሞ ኪነ ጥበብ ቀድሞ ተንባይ፣ እንዲሁም ደግሞ ቀድሞ ጠቋሚ የሚሆንባቸው አጋጣሚዎችን መጥቀስ ይቻላል። ከአመታት በፊት የባህር በር የሚል ፊልም ነበረ። እኔ ያስታውሳለሁኝ። ያው ራሴን በጣም እንደ ወደኋላ ታዳጊ አድርጌ እንኳን ባላስቀምጥም፣ ግን የሲኒማ ኢንዱስትሪው በተነቃቃበት ዘመን ላይ ይሄ ፊልም ለተወሰነ ጊዜ እይታ ላይ እንደነበር አስታውሳለሁኝ። ከዛ በኋላ ወረደ። የባህር በር ፊልምህን በምን መነሻ ነበረ የጻፍከው ወይ ደግሞ እንዲሰራ ያደረግከው? ከዛ ደግሞ ስለወረደበት መንገድና አጋጣሚም በተወሰነ መንገድ እስቲ ብናስታውስ። በዛን ጊዜ ፊልሙን ስጀምረው መጀመሪያ የሀገራችን ችግር ምንድን ነው የሚለውን ነገር ነበረ ያጠናሁት። የውጭ ምንዛሪ አገሪቱ በከፍተኛ ደረጃ የምታወጣባቸው ነገሮች አንደኛ ነዳጅ ነው። ሁለተኛ የወደብ ኪራይ ነው። ስለዚህ የወደብ ኪራይ ደግሞ ኢኮኖሚካሊ አንድ፣ ሁለተኛ ደግሞ ፖለቲካሊ፣ ሁለት አገርን በከፍተኛ ሁኔታ ይጎዳሉ። የባህር በር ማለት የሀገር የኢኮኖሚ ሶርስ ነው። ኢኮኖሚ በውጪ በተለያዩ ነገሮች ከሚበላ ይልቅ እዛ ላይ የሚፈሰው መዋለ ነዋይ ለሀገር የተለያዩ ጥቅሞች፣ ሀገርን ለማሳደግ፣ ሀገርን ለማበልጸግ ሊውሉ ይችላሉ የሚል አመለካከት ይዤ ነው የተነሳሁት። ሁለተኛ ደግሞ የባህር በር ጉዳይ ማለት ሚስጥር ነው፣ የሀገር ሚስጥር ነው። አንድ ሰው የራሱን ሚስጥር የራሱን ገበና በቤቱ ውስጥ እንደሚከተው ሁሉ አንድ ሀገር የባህር በር ካላት ሚስጥሮቿ፣ የሚያስፈልጉት ነገሮች በሙሉ እዛው የተካተቱ ናቸው። ኤክስፖዝድ አይደሉም። ሰው በቤቱ ቢበላም ባይበላም ለሌላ ሰው አልፎ ነገሩ እገሌ እኮ ዛሬ በልቶ አድሯል እገሌ እኮ ዛሬ ጦሙን አድሯል እንደማይባል ሁሉ የባህር በር ያላት አገር የራሷ የሆነ ነገር ሚስጢሯን ከታች ነው። ያ የባህር በር ኢኮኖሚካሊም ፖለቲካሊም ለሀገር ትልቅ ጠቀሜታ አለው የሚለውን አጀንዳ ይዤ ነው መጀመሪያ ስሰራ የመነሻ ሀሳቤ የነበረው። ዋና ጭብጡ ምን ነበረ? የፊልሙ ይዘት መቸቱ በምን አይነት መንገድ ነበር የተሰራው? እነማ ነበር የተሳተፉበት? በጣም ራቀና እንድንዘነጋ መሆንን ብዬ ነው። ኢትዮጵያ የባህር በር ያስፈልጋታል የሚል ነው ዋናው ጭብጡ። በባህር በር ጉዳይ ላይ ግን እንቅፋት ሊፈጥሩ የሚችሉ ኃይሎች፣ እንቅፋት ሊፈጥሩ የሚችሉ አገሮች ኢቨን ተጠቅሰዋል። እንቅፋት ሊፈጥሩ ይችላሉ ከሚባሉ ሰዎች ኢንዲቪጁዋልስ አንዱ በወቅቱ የነበሩ ኃላፊዎች ናቸው ሊትራሊ ከሌላ ሀገር ጋር በወቅቱ ግጭት ላይ ሆነው ጠብ እንኳን እያላቸው ያንን አገር እያወገዙ ኢንዘሚን ታይም ይሉ የነበረው ምንድን ነው ማንኛውም ሰው የአሰብን ጥያቄ፣ የእንትንን ጥያቄ፣ የምንን ጥያቄ ካነሳ እኛ ኢሚዲየትሊ ከሌላው ሀገር ጎን ነው የምንቆመው የሚል ነገር ሁሉ በጋዜጣ መግለጫ የሰጡበት ጋዜጣዎቼ ላይ ይገኛል እና ኢትዮጵያዊ ሆኖ የኢትዮጵያን ጥቅም አሳልፎ ለሌላ መስጠት እኔ ምንም ምንም ምንም የማትፈልገው ሰው የማትፈልገው አካል የማትፈልገው የተለያየ ኮሚኒቲ እንኳን ቢኖር የሀገርህን ጥቅም አሳልፈህ በመስጠት አይደለም የምትደራደረው። ከዛ ካልተግባባኸው፣ ካልተስማማኸው፣ ችግር አለበት ከምትለው ወገን ጋራ ወይም ሰው ጋራ በመነጋገር እስከ ጥግ ድረስ በመሄድ ከዛው ጋር መጨረስ ነው እንጂ የሀገርን ጥቅም አሳልፎ መስጠት ትክክል አልነበረም ነው ብዬም አላምንም። በዋናነት ጭብጡ ኢትዮጵያ የባህር በር ያስፈልጋታል። ከአንድም ሁለት ሶስት አራት የባህር በር የነበራት ሀገር ናት። አሁንም ዊ ሀቭ ቱ ዎርክ ማለት ልንሰራ ይገባናል። ኢትዮጵያ የባህር በር እንዲኖራት ልንሰራ ይገባናል። ይህንን የባህር በር ደግሞ በሰላማዊ መንገድ ሁሉ ልናገኘው እንደምንችል ነው ፊልሙም የሚጠቁመው። ብዙ አማራጮች አሉ፣ ብዙ ሰላማዊ መንገዶች አሉ እና እነዛን ነገሮች እንሞክራቸው ነው እኔ ግን የባሕር በር ሲነሳ ሰው ኢሚዲየትሊ ስለ ጦርነት ለምን እንደሚያስብ አላውቅም። ምክንያት ነው የሚያደርጉት ምክንያት እንደ ምክንያት፣ ሌሎችም ሌሎች ሀገራትም ምንድን ነው ምክንያት የሚያደርጉት ልክ እንደ ጠባጫሪነት አድርገው ይወስዱታል። ይሄ ፌር ነው ብዬ አላምንም። መጀመሪያ አልተሞከሩም። ሰላማዊ መንገዶቹ ብዙ ሰላማዊ መንገዶች አሉ ኢትዮጵያ የባህር በር ባለቤት ልትሆን የምትችልባት እኔ ፊልም ላይም እንደተጠቆሙ ሌሎችም ሌሎች አማራጭ ይዘው ሊመጡ ይችላሉ። ይሄና ይህንን የመሰሉት ነገሮች ናቸው እንግዲህ በፊልሙ ላይ ያሉት። በቅርብ የኢፌድሪ ፕሬዚደንት ታዬ አጽቀ ሥላሴ ለሁለቱ ምክር ቤቶች ባደረጉት ንግግር ላይ የኢትዮጵያ የባህር በር ጉዳይ እንግዲህ አሁን ከመነገር አልፎ ትልቅ አጀንዳ መሆን እየቻለ እንደሚገኝም ጠቅሰው ነበር። እና እንደው ምናልባት እንደ አንድ የጥበብ ሰው ወደብ ወይ ደግሞ ቀይ ባህር አካባቢ የማየት፣ የመጎብኘት፣ ወደቦችን የመታዘብ እድል ቁጭት የነበረ ከሆነ ብዬ እያሰብኩኝ ነበረ። እንደዚህ አይነት ትዝብቶች፣ አስተውሎቶች ነበሩ? ጥላሁን፣ አዎ ነበረኝ። ከአመታት በፊት ከብዙ አመታት በፊት አሰብ የመገኘት ኦፖርቹኒቲው ነበረኝ። ለዚሁ ለጥበብ ስራ ለቲያትር ስራ ሄደን አሰብን አይቼዋለሁ እና የተለያዩ እንትኖችም ጫፉ ድረስ ባንደርስም ባልደርስም ወደ ምጽዋም እንደዚሁ የተለያዩ እድሎችን የማየት እድሎች ገጥመውኛል። ማየቱ ብቻ አይደለም ግን፣ ምንድን ነው እኔ ውስጥ የነበረው፣ ስላየሁት ያየሁትን ሁሉ አልመኝም። ልክ ለእኔ ለጥላሁን ያየሁትን ሁሉ እንደማልመኘው ለጥላሁን ይገባዋል ብዬ የማስበውን ነው የምመኝለት ለጥላሁን። ጥላሁን ይሄንን ማግኘት አለበት ይሄን መስራት አለበት ብዬ ነው ለጥላሁን የምመኝለት። ለኢትዮጵያም ለሀገሬ የምመኝላት ይሄ ነገር ይገባታል ነው ኢትዮጵያ ምንድን ነው በዋናነት የሚያስፈልጋት ነገር ውሃ ነው። የቀይ ባህር ውሃ ውሃው ነው የሚያስፈልጋት ውሃው ካለ እኮ አንድ ሺህ ወደቦች መስራት ይቻላል እ መልካም እና ይሄ ነው ውሃው ነው የሚያስፈልገን የቀይ ባህር ባለቤትነት ድሮም ነበርን አሁንም እንሆናለን። ይሄንን ለማግኘት ደግሞ ብዙ ሰላማዊ አማራጮች አሉን እና ዝም ብለው ጦርና የጦር ወሬ የሚያወሩት የጦርነት ፍላጎት ያላቸው ኢንዲቪጁዋልስ እና ፍላጎት ያላቸው ግሩፖች ናቸው። ግን በሰላማዊ መንገድ የቀይ ባህር ውሃ ባለቤት ልንች ልንሆን የምንችልበት አክሰሶች በብዛት በስፋት እንዳሉን ለማየት ችያለሁ ማለት ነው እንደው የመጨረሻ አንተ የጥበብ ሰው ነህ ባህር በር የሚል ፊልም ሰርተ ከአመታት በፊት ቀርቦ ያው በጊዜው በነበሩ የተለያዩ ምክንያቶች ብዙም ሳይታይ ነው የወረደው የፊልሙ ጣፈንታ ምንድን ነው የሆነው ያሰብከው ነገር ካለ ከዛ ባለፈ ደግሞ እንደ አንድ የኪነ ጥበብ ሰው ጥበብ እንዲህ አይነት ትላልቅ አገራዊ ጉዳዮችን በማገዝ ህዝብን በማነቃቃት መረጃዎችን በጥበባዊ መንገድ ከመስጠት አንጻር ሚናው ከፍ ያለ ነው እና ምን መሆን አለበት የሚለውን ንገረንና እናበቃለን። እሺ እንግዲህ ለጥላሁን የባህር በር ጥያቄ የዛሬ ጥያቄው አይደለም። ጥላሁን ጉግሳ የባህር በር ጥያቄው ከሀያ ዓመት በፊት ጀምሮ ነው ኢትዮጵያ የባህር በር እንዲኖራት ፍላጎቱ ያለኝ ስለዚህም ነው ይሄንን ፊልም የሰራሁት። እና ምንድን ነው አሁንም ቢሆን ጥበብ አመላካች ነው። ከዚህም ያለፈ ነገር ለሀገራችን ፕሪዲክት ማድረግ መቻል አለብን። ፕሪዲክሽን ብቻ ሳይሆን ዝም ብሎ የወደፊቱን እንደዚህ ቢሆን ብሎ መመኘት ብቻ ሳይሆን አገራችን ልታገኝ የሚገባቸውን ልትጠቀም የምትችልባቸውን ማህበረሰባችንን እንዴት መቀየር እንዴት መለወጥ እንችላለን የሚለውን ነገር ሀሳብ እያነሳን እንደ ኪነ ጥበብ ባለሙያ መሞገት፣ ያንን ሀሳብ ለህዝብ ማቅረብ፣ ህዝብ እንዲወያይበት እንዲነጋገርበት ማድረግ፣ ያመነበትን ህዝቡ አምኖ እውነት ነው ይሄ ትክክል ነው ብሎ ለዛ ነገር ሬዲ ሆኖ እንዲነሳ የማድረግ ኃላፊነት አለብን አለበለዚያ ህዝብ ቀድሞን ያየውን ነገር እኛ ብንሰራው ምንም ብዙ እንትን አይደለም እኮ ለምሳሌ የአባይን ግድብ እንደ ምሳሌ ማንሳት እንችላለን አባይ ግድቡ ከመሰራቱ በፊት ስለ አባይ ብዙ ተዘፍኗል በቃ ሀብታችንን እየጠራረገ ውሃችንን አፈራችንን ሁሉን ነገር ይዞ ይጓዛል መቼ ነው ሀይ የሚባለው መቼ ነው በቃ የሚባለው የሚለው ነገር ተነስቷል አሁን እግዚአብሔር ይመስገን ይህንን በአይናችን ለማየት ይችለናል። ይሄ ትውልድ የታደለ ትውልድ ነው። ብዙ የማይደፍ ብዙ የማይሞከሩ ሜጋ ሜጋ ትልልቅ ፕሮጀክቶች አገራችን ውስጥ እየተሰሩ ነው። ኢትዮጵያ እውነት ለመናገር እውነት ለመናገር ችግሮች ሊኖሩብን ይችላሉ፣ ይኖራሉ፣ ደግሞም አሉ። እነዛን ችግሮች ለማስወገድ የሚደረጉ ጥረቶች ላይ መሳተፍ በተረፈ አገራችን እያደገች ነገ ኢትዮጵያ ለመጪው ትውልድ ለልጆቻችን ትልቅ ሀገር እንድትሆን እነዚህን ሜጋ ፕሮጀክቶች ማጣደፍ፣ አብረን አብረን መስራት፣ አብረን ማሳደግ። ምክንያቱም ተሰርተው የት ነው የሚኖሩት? ኢትዮጵያ ውስጥ ነው እነዚህ ፕሮጀክቶች። ስለዚህ እንደ ኪነ ጥበብ ባለሙያ በርትተንና ጠንክረን ልንሰራ አዳዲስ አቅጣጫዎችንም እኛ እንደው ብንችል ልናሳይ ሁሉ ይገባናል። ይሄንን ነው ምለው። ፊልሙ ጣፈንተው ምን ይሆናል? ባህር በርን ማየት የሚፈልግ ሰው ቢኖር የምታስበው ነገር አለ? አሁን ጊዜው ጥሩ ነው፣ በተለያዩ አማራጮች መታየት የሚችልበት እድል ይኖር ይሆን? ጥላሁን፣ አዎ አሁን እንግዲህ ቅድም እንዳልኩት ነው የሀያ አመት የሀያ ስንት አመት ከሀያ ስንት አመት በላይ የነበረ የውስጥ ጥያቄ አሁን አደባባይ ሊወጣ የሚችልበት መንገዶች በጣም ሰፊ ናቸው። ይሄ ነው ይሄ ነው ለማለት ለጊዜው ትንሽ ይቸግረኛል። ማለት አስቤበት ብናገር ነው የት ቦታ በምን ሁኔታ ይቀርባል የሚለውን ነገር ተዘጋጅቼ ፊልሙ ለኢትዮጵያ ሕዝብ ለእይታ የሚበቃበት መንገድ እንደሚኖር ሳልጠራጠር መናገር እፈልጋለሁ። ይህንን ነው የምለው። አመሰግናለሁ። ስለዚህ ማየታችን አይቀርም። ያንን በቅርብ እናሳውቃለን። መደምደሚያችን ይሆናል። በጣም እናመሰግናለን ጥላሁን ለሰጠህን ጊዜ፣ ሀሳብ። እሺ እኔም አመሰግናለሁ። መሰንበሻ ከዜማ በኋላ ይመለሳል። አብራችሁን እንድትቆዩ እንጠይቃለን።